እኔ ማን ነኝ? አመለካከቴ ምንድን ነው? እኔ አደም መሐመድ አህመድ የተባልኩኝ ኢትዮጵያዊ ግለሰብ በአቂዳ የተፍዊድ ወይንም እንሽእተ ቁልተ የአሻዒራን መንገድ ተከታይ ነኝ። በዓለም አቀፍ ደረጃ የትኛው ነው አህሉ ሱና ወልጀማ የሚባለው? ከሌም አህሉ ሱና ወልጀማ ነኝ ይላል፣ ከሌም አህሉ ሱና ወልጀማ ነኝ ይላል። የአሻዒራ መንገድን የሚከተሉ በርካቶቹ ሊሆኑ ይችላሉ። አብዛኛው

አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ድና የተከበራችሁ የቻነላችን ቤተሰቦች እንደምንከረማችሁ፣ ዛሬም እንደተለመደው በአዲስ ርዕስና በአዲስ ቪዲዮ ተመልሰናል። እጅግ በጣም ወሳኝ የሆነ ቪዲዮ አብረን የምንመለከት ይሆናል። መጨረሻ ላይ የምነግራችሁ በጣም ወሳኝ ነገር ስላለ ይህን ቪዲዮ እስከ መጨረሻው ድረስ ማየት እንዳትረሱ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ላይክ እናድርገው። ያለንን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ እናስቀምጥ። ዛሬ ይዤላችሁ የመጣሁት እንግዲህ ካስማ ኦርጋናይዜሽን ላይ ብዙ ሰዎችም ኢንፎርም አድርጋችሁኛል፣ እየዞሩ በተለያዩ ሀሪማዎች ላይ መልካም ነገራቶችን ይሰራሉ። ግን አብረውት ያሉ ሰዎችም ሆኑ በሱ ዙሪያ የነበሩ ሰዎች እጅግ በጣም በተለያዩ ጉዳዮች የሚታሙ ስለነበሩ ለመሸቆቹም ሰግታችሁም ቢሆን ለተለያዩ ነገራቶችን ብላችሁ ብዙ ነገር ብላችሁኛል። ይሄ ይሄ እንደዚህ እንደዚህ እንዴት ነው ጠይቃችሁኝም ታውቃላችሁ። በውስጥና ዛሬ የራሱን የሆነ አመለካከትና የተሰማውን ነገር ተናግረዋል። አንዳንድ ተጨባጭ የሆኑ ነገራቶችን ውስጥ ላይ ስላካተተ እነዛን ተጨባጭ የሆኑ ነገራቶችን ተንተርሼ እሱም በተናገረው ጉዳይ ላይ የሆኑ የሆኑ ነገራቶችን ማለት ስላለብን ነው። ከዚያም በተጨማሪ ራሱ በዚህ ንግግሮች ላይ ከአንዴም ሶስቴ ወይ ሁለቴ ይህንን የኔም ቪዲዮ አሰራጩልኝ፣ አሰራጩልኝ እያለ ስለለመነም ያንንም በመተግበርም ልትወስዱት ትችላላችሁ። ይህንም መቅጠዕ ለብዙዎች እንዲደርስም አድርጉልኝ ጥያቄ ኢሹ እንዳይሆን ከዚህ በኋላ ማለት ነው። ካልሆነ ደግሞ እንደዚሁም ራሱ ውስጥ ላይ በተናገራቸው ተጨባጭ ሁናቴዎች ይህን ቪዲዮ እንድሰራ ተገድጃለሁ ማለት ነው። በመጀመሪያ እዚህ ቪዲዮ ላይ የጠቀሳቸውን ዋና ዋና የሚጠቅሳቸው ዋና ዋና ጉዳዮች መጀመሪያ ላይ በዚህ መልኩ ይናገራል። አዝሩኒ ያ ኪራም በዚህ መልኩ ሀሳብና አስተያየት እንድሰጥ በጣም በርካታ ጊዜ አስገዳጅ ሁኔታዎች እያጋጠሙኝ ስለሆኑ እኔ ማነኝ አመለካከቴ ምንድን ነው? አቂዳዬ ምንድን ነው? ሱሉኬ ምንድን ነው? አስተሳሰቤ ምንድን ነው የሚለውን ነገር በድጋሜ ልነግራችሁ እወዳለሁ። ይህንን እንግዲህ እንደተመለከታችሁት የሱን አስተሳሰብ ስሉኮችን የመንገዶቹን በአጠቃላይ እንዲናገር አስገዳጅ ሁኔታዎች ስለገጠሙት ነው ይህንን ቪዲዮ ያዘጋጀው። ወደ 17 ደቂቃ ወደ 18 የተጠጋ ደቂቃ ነው ቪዲዮ ማለት ነው። ውስጥ ላይ የተነገራቸው ሪያሊቲ የሆኑ ነገራቶች ስላሉ ከነዛ ጋር ተንተርሼ ይሄ የኔ የዩቲዩብ ቻናልም ሆነ ሌሎች ሰዎች ሊያውቋቸው የሚገቡ ወሳኝ የሆነ ነገር ላሳውቃችሁ ስለፈለግኩኝ ነው በዚህ ቪዲዮ የመጣሁት። እንግዲህ ውስጥ ላይ የሚጠቅሳቸው የተለያዩ ነገራቶች አሉ። አብዛኛው ግን እሱ ላይ የሚደርሱበት የተለያዩ አስገዳጅ ሁኔታዎችን ዲፊት ለማድረግ የተደረጉ ንግግሮች ናቸው። ምክንያቱ ደግሞ ሀሪማዎች ላይ ሲሄድ ከሁለቱ ወገኖች የሚደርሱበት ጫናዎች እስፔሻሊ በነገራችን ላይ ከዚህ ቪዲዮ የተረዳሁት ሱፍያው ማህበረሰብ ያን ያህል ጫና እንደማያደርግ ነው። ምክንያቱም ሀሪማዎች የሚሄድባቸው አብዛኛው በሱፍዮች ወይም የአሻ አሪዮች ወይ የማቱሪድዮች ሀሪማዎች ናቸው እና እነዛን ሀሪማዎች በሚሄድበት ሰዓት ከፍተው ነው አብዛኞቹ የተቀበሉት፣ የተወሰኑት ናቸው ዲፊት ያደረጉት ማለት ነው። ያንን እንዲህ ፊት ያደረጉበትን ምክንያት ደግሞ በዙሪያው የነበሩ ሰዎች እጅግ በጣም አደገኛ ስለነበሩ ነው። ራሱ ይናገራል። እኔ በዙሪያ የከሌ አንተ የከሌ አመለካከትነ አንተ የእንትነ አመለካከትነ ብዬ አላውቅም ሲል ይናገራል። እንደ ካስማ ነው የማወራችሁ። ካስማ እነዚህን ገጠር ያሉ መሻይኾችንና ሐሪማዎችን ሊደግፍ ተመስርቷል። የተለያየ አመለካከት ያላቸው ወንድሞችንም በዙሪያው አቅፎ ይዟል። አንድም ቀን ግን አላህ ለሚያውቀው የአንተ አመለካከት ምንድን ነው? የእኔ አመለካከት ምንድን ነው? የአንተ አሳሰ ምንድን ነው? አንድም ቀን እንዲህ አይነት ኢሹ በዙሪያችን በመካከላችን በአመራር ደረጃ ተነስቶም ነው። ሰዎች ወይም በዙሪያው ያሉ የእነሱን አመለካከት የሚያውቁ ሰዎች እነዚህን የሀሪማ ባለቤቶች እነ ካስማ ኦርጋናይዜሽን እና ዳናን እንዳያስገቡ ያደርጋሉ አንዳንድ ሀሪማዎች አንዳንድ ሀሪማዎች ደግሞ ይህንን ሳይሰሙ እሱ የሚያደርጋቸው መልካም ነገራቶች በማየት ዝም ብሎ የሚከፍቱለት አሉ። የሻሪያ መሻየኾች ባለማወቅ ነው እንጂ ከነዚህ በጣም አደገኛ ከሆኑ ከመስጅድ እያስወጡ ከሚወረውሯቸው፣ ከሀሪማ እያስወጡ ከሚወረውሯቸው፣ የተለያዩ ዶሪህ ላይ ቦምብ እንጣል እያሉ ከሚያስገድዷቸው ሰዎች ጋር ከነሱ ሰዎች ጋር መኖሩን ቢያውቁ አያስገቡትም ነበረ። ከጓዙሪያው ያሉ ሰዎች ግን እንደዚህ አይነት ናቸው። ለዛም ሲባል ሀሪማ የሀሪማ መሻይኮቹ አንዳንዶቹ አትገቡም በማለት ይከለክሏቸዋል። ምክንያቱም እነዚህ በዙሪያው ያሉት ሰዎች ለእነሱ አደገኛ ስለሆኑ አሁን ላይ በሺዎች የሚቆጠሩ የመስጅድ ኢማሞች ከመስጅድ ተፈናቅለው የሚበሉት የሚጠጡት አጥተው ከመስጅድ ተፈናቅለው ያሉበት ሁኔታ የተከሰተው በእነዚህ ሰዎች ስለሆነ ማለት ነው። ያንንም ደግሞ የሚያውቁ ሰዎች እጅግ በጣም ብዙ ሰዎች ስለነበሩ ነው የማያስገቡት። እሱም ተባረር ያለው ሲል ተናግሯል። ያው ከተወሰኑት ቢሆንም ብሏል። ይሄ ደግሞ የተከሰተው በዚህ ምክንያት እንደሆነ እሱም እርግጠኛ ነኝ ያውቃል። ከዙሪያው ያሉትም ሰዎች ታርጌቱ እነሱ ስለነበሩ ያውቃሉ ብዬ አስባለሁ። በተጨማሪ እዚህ ቪዲዮ ላይ ያነሳው ይሄ ቪዲዮ ብሰራ አንዳንዶቻችሁ ላይ ጥማችሁ ይችላል በሚል ነው እና ይህንን ቪዲዮ ስሰራ ምናልባትም ለአንዳንዶቻችሁ ላይ ጥማችሁ እንደሚችል ምናለ ዝም ብለህ ብታልፈው ምናለ ይሄን ጉዳይ ባታነሳው እንደገና ሌላ ፊትና ልትሆንብን ነው ምናምን፣ እንዲህ አይነት መሰል ሀሳቦች ሊኖሩ እንደሚችሉ በመገመት አይጥማቹ ይችላል ያለበት ስፔሻሊ ካስማ ኦርጋናይዜሽንም ሆነ ሌሎች ስራዎቹ በሀሪማ ቴሌቪዥን ይተላለፋሉ ና እዚያ ዙሪያ ላይ ያሉ ሰዎች በእርግጠኝነት ይህ አይጥማቸውም፣ ስ የምናንቆኩ ነው ጭራሽ አይጥማቸውም። በዙሪያው ያሉ ሰዎችም አይጥማቸውም፣ እሱ አውጥቶ ይህንን ጉዳይ መናገሩ። ምክንያቱም የሚናገረው ነገር ምን እንደሆነ እንመልከተውና እንሄድበታለን ከዛ እዚህ ቪዲዮ ላይ ያስተዋልኩት አለፍ አለፍ እያልኩ ነው። በነገራችን ላይ ስለዚህ ቪዲዮ የሆኑ የሆኑ ነገራቶችን የምላችሁ በጣም የተገረምኩባቸውን አንዳንድ ነገራቶች። እንግዲህ እንደምታውቁት እነዚህ ወሀቢዎች ወይም ደግሞ የሆነ አንዳንድ ሀሪማዎችን በፎርስ የሚሆን በሆነ በሆኑ አጋጣሚዎች የዱሮ እንደነበሩ ይታወቃል። አሻራያ እንደነበሩ ይታወቃል። ከዚያ በኋላ በሆኑ በሆኑ አጋጣሚዎች ተረሳልሰው ገብተው የያዟቸው ሀሪማዎች የተወሰኑ አሉ እና እነዚያ ሀሪማዎች ላይ ከሽፍሹ ባህት እነሱ ሱሉስ ሰላሳ የሚያቀሩ ሰዎችን አስተላልፍ ያለሁ ሲል ይናገራል። ማለትም ያው ሁለቱም ጋር አለሁ ለማለት ያክል ማለት ነው። እኔ የራሴን አመለካከት ለምን አላስተላለፍኩም ብዬ ያንን ቆርጬ አልጣልኩም ሲል ነው የተናገረው። የአሻርያ መንገድን የሚከተሉ ደግሞ በርካቶች እንደሆኑም ተናግሯል። ከዚህም አልፎና ተርፎ አንድ ነገርም ተናግሯል። ልክ እንደዛ ሁሉ የአሻዕራ መንገድን የሚከተሉ በርካቶቹ ሊሆኑ ይችላሉ። አብዛኛው ዓለም ላይ 95 ፐርሰንቱ ወይንም 90 ፐርሰንቱ 5 ፐርሰንቱ አኺላፍ ቢኖርባትም የዚህ ሰዋድ አልአዕዘም ያአሻዒራ እንደ ማቱሪዲያ መንገድ ተከታይ በመሆኑ አገራችንም ላይ አብዛኛው በተለይ ገጠር ያሉት ሐሪማዎች እዚህ ላይ መሆናቸው በስሉክ ደረጃ ተሰውፍ ላይ መሆናቸው ማይታበል ሐቅ ነው። ማንም ሊዋሹ የሚችል ነገር አይደለም። 95 ፐርሰንቱ ዓለም ላይ 95 ፐርሰንቱ ወይም ደግሞ 90 ፐርሰንቱ አሻዕሪያ እንደሆነ ይናገራል። እንግዲህ እዚህ ጋር ይሄ በጥናት የተደገፈ በደንብ የተረጋገጠ ጉዳይ ነው። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ከሰባ ሶስቱ ብዙ ኡማ ያለባት የጀነት እንደሆነች ተናግረዋል። ሶሒህ በሆነ ሀዲት ነው። ማንም ሰው ይሄን እንዲፊት ማድረግ አይችልም። እሱ ስላ አይደለም። በነገራችን ላይ በፈለጋችሁ ጥናት ማረጋገጥ ትችላላችሁ። ከፈለጋችሁ የፈለጋችሁን ነገር ማድረግ ትችላላችሁ። 95 ፐርሰንቱ ጁምሁሩል ኡማ አሸራሪዎች እንደሆኑ በደንብ የተረጋገጠ እውነታ ነው። ነጃ የምትወጣው ጀማዓ አብዛኛው ጀማዓ ያለባት እንደሆነ ነቢዩ ዓለይሂ ሶላቱ ወሰላም በሓዲታቸው አስቀምጠዋል ማለት ነው። ከዚህ ጋር ተንተርሶ መጨረሻ ላይ የሚያሳያችሁ እጅግ በጣም የሚገርም ቪዲዮ አለ፣ እስከ መጨረሻው ተከታተሉ። በነገራችን ላይ እዚህ ጋር ተያይዞ የራሱንም አቋም ይናገራል። እኔ ወደ ቀጣዩ ቪዲዮ ከማለፌ በፊት የአደምን አቋሙን የሚናገርበትም ቪዲዮ ላይ ላርግላችሁና ያንን አቋሙን ሰምተን ወደ ቀጣዩ ቪዲዮ የምንገባ ይሆናል። ሆል እንገራችሁ ልንገራችሁ። ይሄን መቅጣዕ ለብዙዎች እንዲደርስም አድርጉልኝ፣ ጥያቄ ኢሹ እንዳይሆን ከዚህ በኋላ ማለት ነው። እኔ አደም መሐመድ አህመድ የተባልኩኝ ኢትዮጵያዊ ግለሰብ በፊቅህ የሻፊዕያ መዝሐብ ተከታይ ነኝ። በስሉክ ተሰውፍ የሚባለው መንገድ አቀንቃኝ ነኝ፣ ወይም ደግሞ እሱን ለመሆን እምጥር። ተራ የአላህ ባሪያ ነኝ። በአቂዳ የተፍዊድ ወይንም እንሽእተ ቁልተ የአሻዒራን መንገድ ተከታይ ነኝ። ሁለቶቹ የአንድ ሳንቲም ሁለት ገጽታ በመሆናቸው ማለት ነው። ሃዳ ሁወ ይህ ነው ከላስ ያለው ነገር የራሱ መንገድ ይህ እንደሆነ ተናግሯል። አሻሪ እንደሆነም ተናግሯል። ከዚህ በፊት እንግዲህ ብዙ ውስጥ ላይ የተናገራቸው አንዳንድ ነገራቶች አሉ። ለነዛ የተወሰነ ማብራሪያ ሰጥቻቸዋለሁ። በዓለም አቀፍ ደረጃ የትኛው ነው አህሉሱና ወልጀማ የሚባለው? ከሌም አህሉሱና ወልጀማ ነኝ ይላል፣ ከሌም አህሉሱና ወልጀማ ነኝ ይላል። ጥናት ማድረግ የቻለ እንደዚህ ጥናት ያድርግ። በዓለም አቀፍ ደረጃ አብዛኛው ሰው የነበረበት አብዛኛው ሰው አሁንም ያለበት የትኛው ነው ብሎ ጥናት ያድርግ። የማይችል ከሆነ ደግሞ ታላላቀው ዐለማዎች በአንድ ቦታ ተሰብስቦ የሰጡት መግለጫ አለ አህሉ ሱና ወል ጀማዓ ማን ነው? ህዝባችን፣ ህዝቡ እንዳይደናገር ዑለማዎች በዓለም አቀፍ ደረጃ ያሉት ከተለያዩ ሀገሮች ተጠርተው በዚያ ሴሚናር ላይ ማን ነው አህሉ ሱና ወል ጀማዓ የሚለውን በደንብ አድርገው አስቀምጠውታልና ያንን ቪዲዮ ልጋብዛችሁና ተመለሰን የምንመጣ ይሆናል። بسم الله الرحمن الرحيم الحمد لله رب العالمين

የተሳሳቱ ድርጊቶችን በሚፈጽሙት በኸዋሪጆችና ከዲን ባፈነገጡ አንጃዎች የመንጠቅን ሙከራ አስመልክቶ ይህ ዓለም አቀፋዊ የሙስሊም ዑለማዎች ሴሚናር የሸሂድ ሼይክ ፕሬዚዳንት አሕመድ ሐጅ ቀድሮሽን መታሰቢያ ሕያው ለማድረግ አህሉ ሱና ወልጀማዓ ማን ናቸው በሚል መሪ ቃል ተካሂዷል።

ኃላፊ በተገኙበትም ነው። እንዲሁም ታላላቅ ዑለማዎችና ሙፍቲዎች ብሎም ከሁለት መቶ በላይ ከተለያዩ ሀገሮች የተገኙ ታላላቅ ዑለማዎች የተካፈሉበት ሴሚናር እነዚህን የአቋም መግለጫዎች በማውጣት ተጠናቋል። በመጀመሪያ አህሉ ሱና ወልጀማዓ ማለት በእምነት አሻዒራ እና ማቱሪድያ ናቸው። እነሱም በፊቅህ የአራቱ መዝሃቦች ተከታይ የሐነፊ፣ የማሊክይ፣ የሻፍዕይና የሐንበልያ መዝሃብ ተከታዮች ናቸው። እንዲሁም በዕውቀት በመልካም ባሕሪና በንጹሕነት የሸይኻቸውን የኢማም ጁነይድን ልባግዳዲን እንዲሁም የእርሳቸውን መንገድ የተከተሉትን ታላላቅ ኢማሞች መንገድ የያዙ ሱፍያዎች ናቸው። ይህ መንገድ ወህይን የሚያረጋግጡ ሌሎች ዕውቀቶችን የሚያበረታታ የሆነ መንገድ ሲሆን የዚህን ዲን ምልክቶችና መመሪያዎች በእውነት ግልጽ የሚያደርግ ብሎም ነፍስና አእምሮን መጠበቅ እንዳለብን የሚያሳስብና ዲንን ከማበላሸትና በዲን ከመጫወት የሚያስጠነቅቅ ሁነኛ መንገድ ነው። እንዲሁም ገንዘብና ክብርን ብሎም መልካም የሆኑ ጸባዮችን እንድንጠብቅ የሚያደርገን መንገድም ጭምር ነው። ከቀደምት ታሪኮች ጀምሮ የጽንፈኝነትና የተምታታ አስተሳሰብ ማዕበሎች በተደጋጋሚ ነፍሰዋል። እነዚህም አስተሳሰቦች ራሳቸውን ወደ ተከበረው ወህይ እያስጠጉ ነው። ሆኖም ግን ከትክክለኛው እውቀታዊ አካሄድ እያፈነገጠ ነው። እንዲሁም ይህን መንገድ ለማፍረስ ይጥራሉ። ከተጨባጭ ነባራዊ ሁኔታ ጋርም ይጋጫሉ፣ የሰዎችን ሰላምና ደህንነት አደጋ ላይ ይጥላሉ። የእነዚህ አደገኛ ጠማማ አስተሳሰብ ማዕበሎች መሰረትና ጀማሪ የቀደምቶቹ ኸዋሪጆች ሲሆኑ ከዚያ ተከትሎ ደግሞ የዘመናችን ኸዋሪጆች ሰለፊይነን ብለው ራሳቸውን የሚጠሩና የተክፊር ጀማዓዎች፣ ዳዕሾች ወይም አይኤስ አይኤሶች ሌሎችም የነሱን የተጣመመ መንገድ የሚከተሉ ቡድኖች ጋር ደርሷል። እነዚህን አንጃዎች አንድ የሚያደርጋቸው ነጥብ ዲካ ያለፈ ዲንን በስህተት መረዳት፣ እንዲሁም ውድቅ ነገርን ዲን ብሎ መከተልና የዲን እውቀት ማነስ ሲሆን የስህተት አተረጓጉሞችንም ወልዷል። ለዚህ ነው ያለ ሐቅ ማክፈርና ማውደም፣ ደም ማፍሰስና ጥፋት፣ የኢስላምን ስም ማጥፋት፣ ሌሎች እስልምናን እንዲዋጉና ጥቃት እንዲሰነዝሩ ሰበብ መሆን የተወለደው። ይህም ነው ይህንን ትክክለኛ ዲን የተሸከሙ ሰዎች ዲንን ከተጠቀሰው ነገር ሁሉ የጠራ መሆኑን ለማሳየትና ለመግለጽ እንዲሰባሰቡ ያደረጋቸው። ይህም፣ ይህን እንዲን በየዘመኑ የሚተካኩ እውነተኛ ሰዎች ይሸከሙታል፣ መስመር የሚያልፉ ሰዎችን ስህተቶችን ከነሱ ያርቃሉ፣ ውድቅ በሆነ መንገድ ተከትለነው የሚሉ ዋሾችን ያስወግዱለታል፣ ከመሐይማን የመተርጎም ሙከራ የሚያጠሩታል፣ የሚለው ሐዲስ የሚያረጋግጥ ነው። ይህ ከዚህ በፊት የሰማችሁት በ2016 እንደ ኢሮፓያን አቆጣጠር በሀገረ ሽሻን የዓለም ዑለማዎች ሴሚናር ሲሆን በሴሚናሩ ላይም የአቋም መግለጫቸውን በዚህ መልኩ አስፍረዋል። በመሆኑም የአሻዕራና የማቱሪድያ መንገድ የዓለም ሙስሊሞች ትክክለኛ መንገድ እንደሆነ ከዛ ውጪ ያሉት ሰለፊ ነን ባዮች ዳዒሾችና መሰል ተለጣፊ አንጃዎች ደግሞ ከዲን እንዳልሆኑ አቋም መግለጫቸው ያትታል። እንግዲህ አህሉ ሱነ ወል ጀማዓ ማለት ይሄ ነው ብለው ዑለማዎች አስቀምጠዋል። አሻዒራና ማቱሪድያዎች እንደሆኑ አስቀምጠዋል ማለት ነው ይሄ በአለም አቀፍ ደረጃ ያለው እውነታ ነው። ማንም ሊክደው ማንም ሊያስተባብለው የሚችለው ነገር አይደለም። ከዚህም ላይ ተንተረሰን ቀደም ሲል እንደጠቀስኩላችሁ የነቢዩ ዓለይሂ ሰላቱ ወሰላምን ሀዲት አስታውሰን የራሳችንን መንገድ ልናጠናክር ይገባል። ባረከላሁ ፊኩም። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ቸረን ሰንብት። አሰላሙ ዓለይኩም ወረህመቱላህ ወበረካቱ። ጃአል ሐቅ ወዘሀቀል ባጢል